ከሞዴል ቀነኒ ህልፈት በኋላ የተለያዩ መረጃዎች መውጣታቸውን ቀጥለዋል። ከቀነኒ አሟሟት ጋር በተያዘ ፖሊስ የመጀመሪያ ተጠርጣሪ ያደረገውን ባለቤቷ ድምፃዊ አንዱዓለም ጎሳን ፍርድ ቤት ማቅረቡ ተሰምቷል። ፍርድ ቤቱም ውሳኔ ማስተላለፉ ሲታወቅ የድምፃዊ አንዱዓለም ጠበቃ ፍርድ ቤት ያስተላለፈውን ውሳኔ እንዲቀለብስ ቢጠይቅም እንዳልተሳካለት ታውቋል። የሟች ወላጅ አባት አቶ አዱኛ ዋቆም ቢቢሲ ኦሮምኛ ጋር ቃለምልልስ ማድረጋቸው ሲሰማ፣ በቃለምልልሱ የልጃቸውን ፍትህ እንደሚፈልጉ አስረግጠው ተናግረዋል። የድምፃዊ አንዱ ዓለም ጎሳ የፍርድ ቤት ውሎና ወላጅ አባቷ የሰጡትን ሀሳብ እናስቃኛቸዋለን። በሌላ መረጃችን ደግሞ በማይታመን መልኩ በርካታ የአውሮፕላን አደጋ የገጠማት በምትገኘው አሜሪካ አዲስ አደጋ ማጋጠሙ ተሰምቷል። ይህም አደጋ ከዚህ ቀደም ከተከሰቱት እጅግ አደ አደገኛ እንደነበረም ተገልጿል። አውሮፕላኑ በእሳት የመያያዝ ክስተት እንዳጋጠመውና ተሳፋሪዎች በክንፍ በኩል ለማውጣት መቻሉም ተሰምቷል። ይህ አሜሪካን ደጋግሞ የጎበኛት የሚገኘው አደጋ መነሻው ለብዙዎች የተገለጸ አልሆነም። በአደጋው ምንም ጉዳት እንዳላጋጠመ ቢነገርም የተወሰኑ ሰዎች ሆስፒታል መወሰዳቸውም ታውቋል። አደጋው የትና እንዴት ተከሰተ የሚለውን መረጃውን ወደ እናንተ እናደርሳለን። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች፣ በዛሬው ቪዲዮ የድምፃዊ አንዱዓለም ጎሳን የፍርድ ቤት ውሎን ከጠበቃው ሀሳብ ጋር አያይዘን መረጃውን ወደ እናንተ ሳለን ቻናሉን ሰብስክራይብ ቪዲዮውን ላይክ እና ሼር በማድረግ አብራችሁን እስከ ፍጻሜ እንድትቆዩም እንጋብዛለን ከእጮኛው ቀነኒ አዱኛ ሞት ጋር በተያዘ ከሶስት ቀናት በፊት በቁጥጥር ስር የዋለው ሙዚቀኛ አንዱ አለም ጎሳ ፍርድ ቤት ቀረበ አንዱ አለም በግድያ ተጠርጥሮ መጋቢት አራት ቀን 2017 ዓ.ም አራዳ በሚገኘው የፌዴራል ፍርድ ቤት መቅረቡን የድምፃዊው ጠበቃ ሊበና አብዲ ተናግሯል ፍርድ ቤቱም አገልግሎት አንዱዓለም በዋስትና እንዲወጣ የቀረበውን ጥያቄ በነፍስ ግድያ የተጠረጠረ በመሆኑ ውድቅ እንዳደረገውም ጠበቃው አክሎ አስረድቷል። ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ መጋቢት አንድ ቀን 2017 ዓ ም ለሊት 10 ሰዓት አካባቢ ከጮኛ ጋር ከሚኖሩበት ውዳሴ ከተሰኘው ሕንፃ አምስተኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋን ለኅልፈቷ ምክንያት መሆኑልም ልም ፖሊስ

ፖሊስ ይህንን ካለ በኋላ ማክሰኞ ዕለት መጀመሪያ ላይ እጮኛዋ ተጠርጥሮ ለምርመራ መያዙን አስታውቆ ነበር። በችሎቱም ቀነኔ መጋቢት አንድ ቀን ለሌት አስር ሰዓት ገደማ ከምትኖርበት አፓርታማ አምስተኛ ፎቅ ላይ ወድቃ ሕይወቷ ማለፉን ፖሊስ ለፍርድ ቤቱ አስረድቷል። ከእርሱ ጋር ስለምትኖር ጠርጥረን አስረነዋል ሲል ፖሊስ ደንበኛቸውን በቁጥጥር ስር ያዋለውበትን ምክንያት መናገሩንም ጠበቃው ገልጿል። ምርመራ ለማድረግ አስራ አራት ቀናት የጠየቀው ፖሊስ እስካሁን ድረስ አሻራ ማንሳትና የአስክሬን ምርመራ ማድረግ እንዲሁም የሰው ማስረጃ ማሰባሰብ ላይ እንዳለ ለፍርድ ቤቱ ማስረድቷል። አሁን ለምርመራው ፎቶግራፎችን ከመዝገቡ ጋር ለማያያዝ የሰዎችን ምስክርነት ለመሰብሰብና የአስክሬን ምርመራ ውጤት እስኪመጣ ድረስ ምርመራውን ለማድረግ አስራ አራት ቀናት እንጠይቃለንም ብሏል። ይህም በእንዲህ እንዳለ የድምፃዊ አንዱዓለም ጠበቃ የፖሊስን ጥርጣሬ በዚህ ችሎት መቃወማቸውም ተገልጿል። በመካከላቸው ምንም ችግር አልነበረም በዚያን ቀንም በሰላም ውለው እሷ ፎቶ ስትነሳ እሱም ከጓደኞቹ ጋር ለኮንሰርት ሲዘጋጅ ነበር። ወደ ቤት ሲገቡም በመካከላቸው ምንም ጸብ አልነበረም። በክርስቲያኖች ዘንድ የሚጾመው የሁዳዴ ጾም ከተፈታ በኋላ ሽምግልና ልኮ ለመጋባት ተስማምተው ዝግጅት ላይ ነበሩ። ስለዚህም በመካከላቸው እርሷን ለመግደል የሚያበቃ ምክንያት አልነበረም ሲሉ ጠበቃው መከራከራቸውን ገልጸዋል። አክለውም ፖሊስም አሁን ወድቃ ተገኘች አለ እንጂ እርሱ እንደገፈት ተራት የሚያሳይ ነገር ስለሌለ አሁን ባለው ሁኔታ ቀነኔ ራሷን መግደሏን እንጂ በሌላ ግለሰብ ወይም በእኔ ደንበኛ መሞቷን አላስረዳም በማለት በዋስትና እንዲለቀቅ መጠየቃቸውን ጠበቃው ተናግረዋል። በተጨማሪም አርቲስት አንዱዓለም ቋሚ አድራሻ ስላለውና በማንኛውም ሰዓት መቅረብ ስለሚችል እንዲሁም አሁን ሀዘን ላይ ስላለ ወጥቶ እንዲያስተዛዝ ሰዎች ዘንድ የዋስትና መብቱ እንዲጠበቅ መጠየቃቸውን ለቢቢሲ ተናግረዋል። ሆኖም ፍርድ ቤቱ የዋስትና ጥያቄያቸውን ውድቅ አድርጎታል። ፍርድ ቤቱ በነፍስ ግድያ የተጠረጠረ በመሆኑ ለጊዜው የዋስትና ጥያቄውን አንመለከትም ያለ ሲሆን የአስክሬን ምርመራ ውጤት ይምጣ ማስረጃ ይሰብሰብና በቀጣይ ቀጠሮ የዋስትና ቀጠሮውን የምና ይሆናል ማለቱን ጠበቃው አስረድተዋል። በተጨማሪም አንዱ አለም ከእስር ቢፈታ በማህበራዊ ሚዲያ ላይ ቁጣ ስላለና በመጀመሪያ መጀመሪያ ችሎት የዋስ መብቱን ለመጠበቅ ትንሽ አስቸጋሪ ነው በማለት ፍርድ ቤቱ ምላሽ መስጠቱን ጠበቃው አስረድተዋል። በዚህም መሰረት ፖሊስ ለምርመራ ከጠየቀው 14 ቀናት ውስጥ 13 ቀን ተፈቅዶለት ቀጣዩ ቀጠሮ መጋቢት 17 ቀን 2017 ዓ ም ተሰጥቷል። የአርቲስት አንዱ ዓለም ጠበቃ አብረው ስለኖሩ ለማጣራት በቁጥጥር ስር አዋሎት እንጂ እርሱ ነው የገደለው ያሉት ነገር የለም በችሎቱ እንደጠረጠሩት ተናግረዋል። ነገር ግን እሱ እንደገደለ የሚያሳይ ምንም አይነት ማስረጃ የለም ብለዋል። በሃያ አምስት አመቷ ህይወቷ ያለፈው የቀነኔ ወላጅ አባት አቶ አዱኛ ዋቆም ከቢቢሲ ኦሮምኛ ጋር ቃለ ምልልስ ማድረጋቸው ታውቋል። ባደረጉት ልዩ ቃለ ምልልስ ልጃቸው ከፎቅ ወድቃ ሞታለች ብለው እንደማያምኑም ተናግረዋል። ደውለው ልጅቷ ከፎቅ ወድቃለች ብለው ተናገሩ። ልጅቱ ከፎቅ ላይ አትወድቅም። የተረጋጋች፣ ለለውጥ የምትሰራ፣ ራሷን የምትቀይር፣ ቤተሰቧን ለመለ ወጥ የምትሰራ ናት። ስለ ነገ ታስባለች፣ እንደዚህ አይነት ተልካሻ ነገሮችን አታደርግም ብለዋል ወላጅ አባቷ አቶ አዱኛ ዋቆም። በነበራቸው ቃለምልልስ ወቅት ራሷን ከፎቅ ወረወረች የሚለው ነገር አይዋጥልኝም፣ ሰው ጎድቷት እንድታደርግ ገፋፍቷት ካልሆነ በስተቀር ብለዋል። እኛ የምንፈልገው ፍትህ ብቻ ነው፣ እኛ የምንፈልገው የልጃችንን ደም እንጂ ሌላ አይደለም ሲሉም አክለው ተናግረዋል። አስከትለውም ሆኖም አንዱዓለምና ቀነኔ ጥሩ ግን ኙነት እንዳላቸው አውቃለሁ ብለዋል። በምዕራብ ሀረርጌ ዞን ዳሮ ላቡ ወረዳ በሚጨታ ከተማ የተወለደችው ቀነኔ ከልጅነቷ ጀምሮ በትምህርቷ ጠንካራ እንደነበረች የህይወት ታሪኳ ያስረዳል። በ2011 ዓ ም ከአርባ ምንጭ ዩኒቨርሲቲ በሃይድሮሊክ እና ወተር ኢንጂነሪንግ ተመርቃለች። ከዛም በኋላ በኦሮሚያ ውሃና ኢነርጂ ቢሮ ለተወሰነ ጊዜ ሰርታለች። ቀነኔ በሞዴሊንግ በማስታወቂያ ና በመዝናኛ ስራዎቿም እንደምትታወቅ ተነግሯል። ወደ ሌላኛው መረጃችን ስናልፍ የአሜሪካ አየር መንገድ አውሮፕላኑ እሳት መያያዙን ተከትሎ ተሳፋሪዎች በክንፍ በኩል እንዲወጡ በመደረግ ከአደጋው እንዲያመልጡ ተደርጓል። በአደጋው ምንም አይነት ጉዳት አለመድረሱ ሲገለጽ፣ ተሳፋሪዎቹ በኮሎራዶ አየር ማረፊያ ማኮብኮቢያ ላይ እንዲቆዩ መደረጉም ተገልጿል። አደጋውን ለመከላከል የተደረገውን ጥረት የሚያሳይ ቪዲዮ ላይ ተሳፋሪዎች በቦይንግ አውሮፕላኑ ክንፍ ላይ ቆመው እሳት እየተቀጣጠለም የተወሰኑ ተጓዦች ቦርሳዎቻቸውን ይዘው ታይተዋል። የዩናይትድ ስቴትስ አቪዬሽን ኤጀንሲ በዴንቨር ዓለም አቀፍ አውሮፕላን ማረፊያ ተሳፋሪዎች ከአውሮፕላኑ ለመውጣት በቀላሉ የሚዘረጉ መንሸራታቻዎችን መጠቀማቸውን ጠቅሶ የችግሩን መንስኤ አጣራለው ብሏል። የከፋ ጉዳት እንዳልደረሰ ሪፖርት ቢደረግም አየር ማረፊያው አስራሁለት መንገዶችን ቀለል ባለ ጉዳት ሆስፒታል መወሰዳቸውንም አክሏል። አውሮፕላኑ ከኮሎራዶ ስፕሪንግስ ተነስቶ ቴክሳስ ወደሚገኘው ዳላ ኢትዮጵያስ ፎርት ዎርዝ ዓለም አቀፍ አውሮፕላን ማረፊያ እየተጓዘ ነበር ሲል የመረጃ ምንጭም አስታውቋል። ሰራተኞቹ የሞተር ንዝረት መሮኑር ሪፖርት ካደረጉ በኋላ አውሮፕላኑ ለሌ 7 ሰዓት ከ15 ደቂቃ አካባቢ ወደ ዴንቨር አቅጣጫ መቀየሩን ሲነገር አውሮፕላኑ ካለፈ በኋላ ወደ ማቆመ በሚያቀናበት ወቅት ማኮብኮቢያው ላይ ሲጓዝ በእሳት መያያዙም ተነግሯል። የአሜሪካ አየር መንገድ በበኩሉ አውሮፕላኑ 172 መንገደኞችንና ስድስት የበረራ የጋራ ሰራተኞችን አሳፍሮ እንደነበር እናም ሁሉም በሰላም መውጣታቸውን ገልጸዋል። አውሮፕላኑ የቦይንግ ስሪት እንደሆነና ከሞተር ጋር የተያዘ ችግር አጋጥሞታል ተብሏል። የአየር ማረፊያው ቃል አቀባይ ማይክል ኮኖፓሴክ እንዳሉትም በአውሮፕላን ማረፊያው በሚገኙት የተለያዩ በሮች ጭስና ነበልባል ይታይ ነበር ብለዋል። እሳቱ በቁጥጥር ስር መዋሉንና በሌሎች በረራዎች ላይ መጓተት አለማስከተሉንም ገልጸዋል። አየር ማረፊያው ውስጥ ከነበሩት መካከል አንዳንዶች ጥቁር ጭስ አየሩን በሞላበት ወቅት የአውሮፕላኑ ተሳፋሪዎች ክንፉ ላይ በመውጣት ከእሳቱ ሲሸሹ የሚያሳይ ቪዲዮዎችን በማህበራዊ ሚዲያዎች ተለቀዋል። ምድር ላይ የነበሩ ሰራተኞች ወደ ክንፉ መሰላል ለማድረስ ሲጣደፉም ታይተዋል። በአውሮፕላኑ የቀኝ ሞተር ስር ነበልባል በሚታይበት ወቅት አውሮፕላኑ የኋላ በር በኩል ተሳፋሪዎች እንዲወጡ መንሸራታቻዎችን ተዘርግተው በአንድ ቪዲዮ ላይም ታይተዋል። ክስተቱ በሰሜን አሜሪካ ከቅርብ ጊዜ ወዲህ ከፍተኛ ደረጃ ላይ የደረሱ አደጋ ዋጋዎች የአቪዬሽን ደህንነት ላይ ስጋት መፍጠራቸውንም የተከተለ ነው። ውድ የአማርያ ቲዩብ ቤተሰቦች ለዛሬ አስቃኘናችሁን ወቅታዊ መረጃዎች በዚያ በቃ በያላችሁበት ሰላም ተመኘን።